አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። በጣም ጠፍቻለሁ ቤተሰቦች፣ ማሊሽ። ቻናሌ በጣም ተቀዛርዘዋል። ለዚህ ቻናል አዲስ ናችሁ አሁንም ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በተለይ ላይክ ካደረጉ ላይክ ስታደርጉ ተደራሽነት ይኖረዋል ማለት ነው እና ምን መሰላችሁ ዛሬ አንድ ነገር ልነግራችሁ ነው የመጣሁት። በተለይ ቲክታክ ላይ ሀቢባን መቀት የለም ሀቢባ ቤት ላይ በተደጋጋሚ ደጋግማችሁ ደጋግማችሁ በሚባለው በዕጣው በቤቱ እየቆረጣችሁ ያላችሁ ልጆች አንድ ነገር ልል እንትን ፈልጋለሁኝ። ያ ሚንስ ምን መሰላችሁ መሞከር አይከፋም ይባላል እድልን መሞከር አይከፋም ይባላል፣ ግን አንዴ ከተሞከረ በኋላ እድላችሁ ካልሆነ አልሆነም ነው። አትሳሳቱ። የእናንተ ከሆነ በአንድች በራሳችሁ በአንድች እጣ ሊወጣላችሁ ይችላል። በቃ መጀመሪያ ለእኛ የተጻፈልን ነገር አለ የተጻፈልን ሪስክ አላገባችሁ። ስለዚህ ምን መሰላችሁ እኔ እድሌ ከሆነ አንድ ዕጣ ሁለት ሺ ብር ከፍዬ እንትን ካልኩኝ ከቆረኩኝ፣ አላህ ለኔ ካለው የትም ቢሆን ይመጣልኛል። ይሄ ነገር ዱባይ፣ ሳውዲ ቢሮት አይደለም ሀገር አቀፍ ነው። ሳውዝ አፍሪካ፣ አሜሪካ፣ ካናዳ የሆነ ኦል በቃ ሁሉ ሁሉ ሀገር ሀገር አቀፍ ነው ማለት ነው። እና ምን መሰላችሁ በጣም የሚገርመኝ ነው። የገረመኝ ነገር ምን መሰላችሁ ብዙ ሩቶች አንድ ሺህ ሪያል አንድ ሺህ ድርሃም እያወጣችሁ ምትቆርጡላችሁ አስራ ስምንት አስራ ሰባት ሀያ ትኬት ምትቆርጡላችሁ። እንዴ፣ እናንተ ምን ሆኗችኋል? ለምን ለምን ማለ ለምን አራት ሺህ ሪያል አትቆርጡም? ለምን አራት ሺህ ድርሃም አትቆርጡም? እድላችሁ ካልሆነ የትም የትም ሊሆንላችሁ አይችልም። አንደኛ፣ ሁለተኛ ደግሞ ደጋግማችሁ ደጋግማችሁ በዚህ በይደርሰኝ በወዛ በዛ ይደርሰኛል በዚህ ይደርሰኝ በዛ ይደርሰኛል እያላችሁ ብራችሁ ለምንድን ነው የምትጨርሱት? እንዴ እናንተ በእርግጠኝነት ማለት ነው። ማናችንም ብንሆን እዚህ ጋር እንወሻሽ። ማናችንም ቢሆን ለነዛ ለምስኪኖቹ ዊልቸር እንገዛለን ብለን አይደለም ያንን ብር የምናወጣው። ቤት ይደርሰናል፣ እጣ ይደርሰኛል፣ መቼ ለመቼ ይደርሰኛል እያልን ነው የምናወጣው። ገባችሁ? ባይደርሰንም ለእነሱ ይገዛላቸዋል። ግን ያ ምኝ ስለሰደቃ ብለን ወይንም ደግሞ እንርዳ ብለን አይደለም። የሚረዳ ሞልቷል። እንደዛ ብለን አይደለም እናወጣው። ግን ደጋግማችሁም እንደገና ተስፋ አልቆርጥም እያላችሁ ብራችሁን የምታባክኑ ደጋግማችሁ 17 18 ሀያ ትኬት የምቆርጡ ልጆች የእውነት አትሳሳቱ፣ ወደ እህቶች አትሳሳቱ። አንዴ ከሞከራችሁ በኋላ እውነት እንትን አትበሉ። እኔ ቆርጬ አላውቅም፣ በጣም ጓጓ ነበረ። ሰዎች ደረሳቸው ሲባል በቃ እንደዚህ በቃ እህቶቻችን ልክ ላይ ላይ ገብተው እንደዚህ በቃ የደስታ ብዛት ሲያለቅሱ በቃ ብዙ ነገር እያየሁ እንዲህ ይሄ ነገር የእውነት ይደርሳል እንዴ? ለምንድን ነው እኔ ማልሞክረው ብዬ፣ በሁለት ሰው ሞከርኩኝ ማለት ነው። በራሴ እና በሌላ ሰው ብሎ በሁለቱ ሞከርኩኝ ማለት ነው። ሞክሬ እኔ ደግሞ አውቃለሁ። እኔ እንኳን ዶሮም አይወጣለኝም፣ እንኳኑ ቤት ዶሮም አይወጣለኝ። አላሰብኩትም እንደምታቢስ ነው ብቻ ያቺ ቀ ስቲ ደርሳ ስ አላደ የሆነ ወቀ ውስጤ ላይ ይደርሰኛል ብዬ አላሰብኩም። ብቻ ምን ላላኩም ምን ምን ይሰራዋል ብዬ

ገባችሁ አንድ ችግር ላይ እድል የሞከርኩት ከላስ እድል የለኝም፣ ግን አሁንም ሞክራለሁ፣ ቀጣይም ሞክራለሁ። በዛ ላይ ይደርስም በዚህ ይደርሰኛል በየ እዚህ ሰው ሀገር ላይ ቁጭ ይሁን አራት ሺህ ብር ቢሆን አራት ሺህ ብር ይዘን ለእናትሽ ብትልኪ አራት ሺህ ብር፣ ሁለት ኪሎ ቡና፣ ሶስት ኪሎ ሁለት ኪሎ አይገዛም፣ ሁለት ሶስት ኪሎ አይገዛም። አ ሶስት ኪሎ አይገዛም። ሁለት ኪሎ እንኳን ቡና ቢገዛላት አስበሽዋል። የምትመርቅሽ ገባችሁ። ሁለት ኪሎ ቡና ብገዥላት እናትሽ ያው የእናዷ ታቀፋላችሁ። እንዴት ትመረቅሻለች! ዝም ብለሽ የምታወጪ ወንበር ማለት ነው። አንዳንዶች አይ ለምስኪን ነው የምንሰጠው ምትለ አላችሁ ለምስኪን ከተባለ ሚሰጥ ምስኪን ሞልቷል። ገባችሁ? ይሄ ለሀብታም እየላካችሁ ሀብታም ደግሞ ገዝቱ ዛንት የሚልበት ሳይሆን አይደለም። ያ ሚንስ ምንድን ነው? እኔ ብዙዎቻችሁ በጣም ይሰማችኋላችሁ። ይሄም ሁሉ ቆርጬ በቃ እኔ እድል፣ እኔ እንደዚህ ነው የኔ እድል። በራሳችሁ የምትማረሩ በራሳችሁ በቃ እንዲ ሞክሩ፣ ተስፋችሁ ቁረጡ፣ ሞክሩ፣ ያለሞከራችሁ ሞክሩ፣ እድላችሁ ሞክሩ በአንድ በሁለት በቃ በቃ በሶስት በአራት በአምስት መቆርቱ በጣም ትዛዝታችኋለሁ። ውድቶቼ እና እዛ የተሰማኝን ነገር ይሁን አንዳንዴ መናገር ትፈልጋላችሁ፣ ግን ብዙ እናንተን ተመልካች ከሌላችሁ ለዛ ማውራት እራሱ አትፈልጉም። ማውራት እየፈለጋችሁ እኔንም ያያኛል እያላችሁ የምትታፈኑ አላችሁ። ስለዚህ እኔ ልናገር የተሰማኝም ደግሞ መናገር አለብኝ ብዬ ነው የተናገርኩት። እና ያጠፋሁትም ካለ አውፎ በልዩ ውድፍቶች አመሰግናለሁ። ቻናሌን ላይክ፣ ሰብስክራይብ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም አድርጉ።